ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን ያላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከእኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬው ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ዛሬ ከጠዋት ጀምሮ ስንሰማ ነበር እና እነሱን ጉዳዮች የምንዳስስ ነው የሚሆነው በዛሬው የዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን ማንቸስተር ዩናይትድ ይዳሰሳሉ አርሰናል፣ ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ሌሎቹም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች በዛሬው ፕሮግራማችን ይቀርባሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ቆዩ። በቺሊ የ20 ዓመት በታች የዓለም ዋንጫ የፍፃሜ ውድድር ተፋላሚዎች ተለይተው ታውቀዋል። ውድድሩ እየተደረገ እንደሆነ ይታወቃል። አንደር 20 የዓለም ዋንጫ እየተደረገ እንደሆነ ይታወቃል። ሞሮኮ ታሪካዊ ድልም ትናንትና ማሳካት ችላለች። በቺሊ እየተካሄደ በሚገኘው የ20 ዓመት በታች የዓለም ዋንጫ ውድድር የፍጻሜ ተፋላሚ ቡድኖችም ሁለቱም ተለይ የተባለ አፍሪካዊቷ ሀገር ሞሮኮ ፈረንሳይን በመለያመት በማሸነፍም ለፍጻሜው ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። አርጀንቲና በበኩሏ ኮሎምቢያን አንድ ለዜሮ በማሸነፍም ለፍጻሜ መድረስ መቻሏን የምናስታውሰው ነው። ከሞሮኮ ጋር ደግሞ አርጀንቲና ከሞሮኮ ጋር የፍጻሜ ተፋላሚ ይሆናሉ ተብሏል። የሞሮኮ ወጣት ብሔራዊ ቡድን በዓለም ዋንጫ ውድድር ለመጀመሪያ ጊዜ ለፍጻሜ ሲበቃ እንግዲህ ለመጀመሪያ ጊዜ ነው ተብሏል። ሞሮኮ ከዚህ በፊት በተደረገ ውድድር አራተኛ ደረጃን ይዛ ያጠናቀቀች ሲሆን 2005 ላይ ይህም ደግሞ በውድድሩ ያላት ትልቁ ስኬቷ ነበር። ዘንድሮ ግን ከዛም አልፋ ለፍጻሜ ተፋላሚ መሆን ችላለች። ሞሮኮ የፊታችን እሁድ ተጠባቂውን የፍጻሜ ጨዋታ ከውድድሩ የበርካታ ጊዜ አሸናፊም አርጀንቲና ጋር የምታደርግ ይሆናል። አርጀንቲና ይህንን ውድድር ስድስት ጊዜ በማሸነፍም ሪከርድ የያዘች ብሔራዊ ቡድን እንደሆነች ነው የሚነገረው። ሞሮኮ ከአርጀንቲና ጋር ጨዋቷን ታደርጋለች። ሞሮኮ ባለፉት ዓመታት በዓለም አቀፍ መድረኮች ላይ በጣም ትልልቅ የሚባሉ ውጤቶችን እያመጣች ትገኛለች። በወጣቶቹ ብቻ ሳይሆን በዋናው ብሔራዊ ቡድናም ጭምር፣ እንዲሁም በተለያዩ ውድድሮች ላይ በጣም ጥሩ የሚባሉ ውጤቶችን እያመጣች ትገኛለች። ለአብነት አክል በ2022 በተደረገው የካታር የዓለም ዋንጫ ግማሽ ፍጻሜ መግባቷ የሚታወስ ነው። ይህም ደግሞ በአፍሪካ ሀገራት ታሪክም ለመጀመሪያ ጊዜም የተደረገ እንደሆነ ይታወቃል። ያንን ትልቆቹን የሚባሉትን እነ ስፔንን እነ ፖርቱጋልን ጭምር ጥላ ነው ወደ አራት ውስጥ መግባት ችለ የነበረችው ነገር ግን ወደ ፍጻሜ ማለፍሳት ትጭል ቀርታ እንደነበር እናስታውሳለን። እንግዲህ ከዛ በተጨማሪ ደግሞ በኦሎምፒክ ውድድርም የግማሽ ፍጻሜ ተፋላሚ የነበረችበት ውድድርም በቅረብ ጊዜ ተመለከት ነው ነው አሁን ደግሞ በ ዓመት በታች የዓለም ዋንጫ የፍጻሜ ተፋላሚ መሆን ችላለች። ቀጣይ እሁድ ደግሞ የፍጻሜው ጨዋታ የሚደረግ ይሆናል። እንግዲህ ባለፉት ውድድሮች ላይ የሞሮኮ ብሔራዊ ቡድን ትልቅ ለውጦችን እያሳየ ነው የሚገኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እንውሰዳችሁ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተም እናደርስ። ሜሰን ማውንት በሳምንቱ መጨረሻ ማንቸስተር ዩናይትድ ከሊቨርፑል ጋር ከሚደረገው ጨዋታ ጋር አያይዞ አንዳንድ ጉዳዮችን እያጋራ ይገኛል። ሜሰን ማውንት ከሊቨርፑል ጋር ስላለው ጨዋታ ሲናገር ለሁለቱም ቡድኖች ትልቅ ግጥሚያ ነው የሚሆነው ሲል ጭምር ይናገራል ከሜዳ ውጭ የሚደረግ ጨዋታም ከባድ ይሆናል፣ ነገር ግን ዝግጁ ነን ሲልም ጭምር ነው የሚናገረው። በሚቀጥሉት ቀናት በደንብ መዘጋጀት አለብን፣ ነገር ግን ሁላችንም በጣም ጓግተናል። ሁሉም ተጫዋችም መጫወት የሚፈልገው የጨዋታ ዓይነት ነው ሲል ጭምር ነው ሜሰን ማውንት ሀሳቡን እየሰጠም የሚገኘውና በዚህ ጨዋታ ላይ በደንብ ተዘጋጅተናል ሲልም ጭምር ነው ሀሳቡን የሰጠው። እንግሊዛዊው የማንቸስተር ዩናይትድ አማካይ ሜሰን ማውንት የእሁዱ የላንክሽር ደርቢ ፍልሚያም ለሁለቱ ክለቦች ትልቅ መልእክት እንደሚኖረው ጭምር ነው እየተናገረ የሚገኘው። ከጨዋታው በፊት ባሉን ጥቂት ቀናትም ዝግጅታችንን አጠናክረን መቀጠል ይኖርብናል ሲልም ጭምር ሀሳቡን እየሰጠ ነው። ሁለቱም ክለቦች የትልቅ ታሪክና ስኬት ባለቤት ናቸው። እናም በሁለቱ ትልልቅ ክለቦች መካከልም የሚደረገው ጨዋታ ላይም የትኛውም ዓለማችን ላይ የሚገኝ ተጫዋች መሳተፍ እንደሚፈልግ በደንብ የምናውቀው ነውና በዚህ ጨዋታ ላይ የተቻለንን ሁሉ አድርገን ጨዋታውን ለማሸነፍን ምንሞክራለን ሞክራለን ሲል ጭምር ነው የተናገረው። የፊታችን እሁድ በአንፊልድ ሮድ የላንክሽር ደርቢ ጨዋታ በሊቨርፑል እና በማንቸስተር ዩናይትድ መካከል እንደሚደረግ የሚታወቅ ጉዳይ ነው። የማንቸስተር ዩናይትዱ አሰልጣኝ ሩበን ሞሪም በቅርቡ ክለቡን ሊቀይር በሚችለው እንግሊዛዊው አማካይ ላይ በጣም አድናቆት እንዳለው ይነገራል። እንደ ጀርመኑ ቢልድ ዘገባ ከሆነ ማንቸስተር ዩናይትድ አሁን ላይ በቦሩሲያ ዶርትመንድ ስላለው የረጅም ጊዜ ቆይታም ጥያቄዎች እየተነሱበት ያለውን ጆቤ ቤሊንግሃምን ከሚከታተሉ ክለቦች መካከል በግንባር ቀደምትነት ስሙ እንደሚነሳ ነው መረጃዎች እየወጡ የሚገኙት ። የ20 ዓመቱ አማካይ የሪያል ማድሪድ ኮከብ የሆነውን ጁድ ቤሊንግሃም ታናሽ ወንድም ሲሆን ጀርመን ውስጥም ባሳየው የተቀላቀለ ጅማሮም ከፍተኛ ፍላጎትን በማንቸስተር ዩናይትድ ቤት ውስጥ እንዳለው ይነግራል። ከዚህ በፊትም በሰንደርላንድ ይፈለግ እንደነበረ የምና በሰንደርላንድ እያለን በማንቸስተር ዩናይትድ ይፈለግ እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ እንደ ረጅም ጊዜ አማራጭም እንደሚመለከተውና ሩበን አሞሪም ዝውውሩን እንደሚደግፍ በመዘገቡ ሊፈጠር የሚችለው ለውጥም ከፍተኛ ትኩረት ሊስብ ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ቤሊንጋም በ2025 ክረምት ሰንደርላንድን ለቆ ቦሪሲያ ዶርትመንድን ቢቀላቀልም በቋሚ አስተላለፍ ውስጥ ግን ቦታውን ለማስጠበቅም ተቸግሯል። በቅርብ ጨዋታዎችም የተወሰኑ ደቂቃዎችን ብቻ ሲያገኝ እየቆየ ሲሆን፣ በእድገቱ ላይ የተፈጠረው ጥርጣሬ ደግሞ ዩናይትዶችና ሌሎች ክለቦች ይህንን ሊጠቀሙበት ይችላሉ የሚል ግምትም እንዲወጣ አድርጓል ነው የተባለው። ይህንን እንግዲህ ከተባለ ዶርትሙንድ በቀላሉ አንድ ወጣት ተጫዋችን ከሚገባው ባነሰ ዋጋ ግን ማጣት እንደማይፈልጉ ነው የሚነገረው። ክለቡ ጁድ ቤሊንግሃምን እንግዲህ በትልቅ ደረጃ አሳድጎ ወደ ሪያል ማድሪድ እንደሸጠው ሁሉ ወንድሙንም እንዲሁ ጆቤ ቤሊንግሃምንም ያስፈረመበት ምክንያት ያ እንደሆነ ይነገር ነበር። ነገር ግን አጀማመሩ አላማረም። ለማስፈረምም ከፍተኛ ሀብት እንዳወጡ ይነገራል። ኢንቨስትመንቱንና በቡንደስሊጋና በአውሮፓ ያለውንም ተወዳዳሪ ፍላጎቶችንም ለመጠበቅ ፍላጎቱ አላቸው ተብሎ ነው የሚታሰበው። ይህ ደግሞ ማንቸስተር ዩናይትድ እሱን ለማስፈረም ከወሰኑ ጥቅም ሊሰጣቸው ይችላል ተብለዋል። የእነሱ የአማካይ ክፍልም የማስፈረም እቅዶችም በኦልድ ትራፎርድ ውስጥም ወደ በጣም ትልቅ ሚናም ሊሰጡት እንደሚችሉ ጭምር ምንም ጥያቄ የለውም። ሆኖም ግን በርካታ መሰናክሎች ይኖራሉ ተብሏል። እንደ ክሪስታል ፓላስ ካሉ ሌሎች የእንግሊዝ ክለቦችም ፉክክሮች ሊኖሩ እንደሚችሉ እየተነገረ ነው። ከዚህ በተጨማሪም ጆቤ ቤሊንግሃም በድጋሚ በተጠባባቂነት ሚና ላይ እንደማይቀመጥ ማረጋገጥና ቋሚ የመጫወቻ ጊዜንም ማግኘት ይፈልጋል። እስካሁን ድረስ ያለው የእድገት ሁኔታ ከፍተኛ አቅም እንዳለው የሚያሳይ ነው። ነገር ግን ያንን ለመፈጸም ደግሞ ጥንቃቄ የተሞላበት ውሳኔዎችም ይጠይቃሉ ተብሎ ነው የሚታሰበው። ጆቤ ቤሊንጋም በአውሮፓ ውስጥ በቅርበት ከሚታዩ ወጣት አማኪያዎች አንደኛው ሆኖ ቆይቷል። ዩናይትድ ይህንን ተጫዋች ለማስፈረም እየሞከረ እንደሆነ እናም በዶርትሙንድ ያለው የወደፊት እጣ ፈንታ አጠያያቂ በመሆኑ ከፍተኛ የዝውውር ፉክክር ሊኖር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ወጣቱ ተጫዋች ታላቅ ወንድሙን የተከተለውን መንገድም ለመከተል ወስኖ የነበረ ቢሆንም እስካሁን ድረስ ግን ለሱ አልተሳካለትም። ጉዳዮች የሚጣጣሙ መሆናቸው ወደፊት የሚታይ ቢሆንም ከዩናይትድ ጋር ያለው ግን ፍላጎት ትኩረትን እንደሚስብ አይቀርም ተብሎ ነው የሚታሰበው። እናም ቤሊንግሃም ወደ ፕሪሚየር ሊግ ለመዘዋወርም ሊፈተን ይችላል የሚሉ መረጃዎች በትልቁ እየወጡ ይገኛሉ። ማንቸስተር ዩናይትድ ከአደም ዋርተን ጋርም ስሙ ሲያያዝ እንደቆየ የምናውቀው ነው። አዳዲስ ዘገባዎች በተለይ ፋብሪሲዮ ሮማኖ እንደወጣው ከሆነ የክሪስታል ፓላስ አቋምና የዩናይትድን ምን ሊፈጠር የሚችል የዝውውርን በተመለከተ አንዳንድ ሀሳቦቹን ፋብሪሲዮ እያጋራ ነው። አደም ዋርተን በክሪስታል ፓላስ ባሳየው ተስፋ ሰጪ ብቃትም ምክንያት የበርካታ ትልልቅ ክለቦች ትኩረትን እየሳበ ቢሆንም ኤግልስ ግን በወሰዱት ጠንካራ አቋም ምክንያትም በጥር ተጫዋቾች የዝውውር መስኮት የማይመስል ነገር ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡም የሚገኙት። ሆኖም ግን ስለ ክረምት ጥያቄዎች ሹክሹክታዎች የቀጠሉ ሲሆን፣ ዩናይትድ አሁንም በውድድር ውስጥ ይገኛል ተብሏል። አደም ዋርተንን በፍጥነት ራሱን ከፕሪምየር ሊግ በጣም ጎበዝ ወጣት አማካዮች መካከል አንደኛው አድርጎ ራሱን ማሳየት የቻለ ተጫዋች ነው። ብቃቱም የበርካታ ከፍተኛ ክለቦችን ፍላጎት ላይ ያስቀምጦታል። ከእነዚህ መካከል ማንቸስተር ዩናይትድ አንደኛው ሲሆን በሱ ውስጥም በመሃል ሜዳቸው ላይ መልሶ ግንባታ ላይም ለረጅም ጊዜም ዋናው ሞተር የመሆን አቅም እንዳለው ጭምር ነው የሚታመነው። በዝውውር ጋዜጠኛ ፋብሪሲዮ ሮማኖ የወጣው መረጃ እንደሚያሳየው ከሆነ ክሪስታል ፓላስ በጥር ወር ስምምነት የማድረግ ምንም አይነት አላማ የላቸውም ነው የተባለው። ምናልባት ይህንን ተጫዋች ለማስፈረም የሚፈልግ ክለብ ክረምትን መጠበቅ ግዴታው እንደሆነ ነው የሚነገረው። ፋብሪሲዮ ሮማኖ የሚቀጥልና ክሪስታል ፓላስ ዝውውሩን ለመደራደር የበለጠ ክፍት ሊሆን የሚችልበት በክረምት ወቅትም ስለ አደም ዋርተን የሚደረጉ ውይይቶች እንደገና ሊነሱ እንደሚችሉ ጭምር ነው የተነገረው በዩቲዩብ ቻናሉ ላይ ሲናገርም፣ ለጠሯር ክሪስታል ፓላስ ለመደራደር ምንም አይነት አላማ የለውም። አደም ዋርተን በክለቡ እንዲቆይና በእውነቱ አስፈላጊ እንዲሆንም ደግሞ ይፈልጋሉ። ከዚያም በ2026 ክረምት የዝውውር መስኮት ምናልባትም ከዓለም ዋንጫ በኋላ አደም ዋርተን እዚያ ይኖር እንደሆነ እናያለን። እድሎችም አሉት። ክሪስታል ፓላስ ሁኔታውን ከተጫዋቹ ጋር በመመካከርም ይገመግማል። ይህም ደግሞ በቀረቡት ጥያቄዎች ላይም ይወሰናል፣ ሲልም ጭምር ነው የተናገረው ከማንቸስተር ዩናይትድ ጋር ብዙም የሚያገናኙት ወሬዎች ያሉ ማንቸስተር ዩናይትድ ተጫዋቹን እንደሚያደንቅ አረጋግጥላችኋለሁ ሲልም ጭምር ነው የተናገረው እመኑኝ በርካታ ክለቦች ይህንን ልጅ ያደንቃሉ እሱ በእውነትም አድናቆት የሚገባው አይነት ተጫዋች ነው በቦታው በእንግሊዝ ውስጥ ካሉ ምርጥ ተሰጦችም አንደኛው ተደርጎ ይወሰዳል ስለዚህም በእርግጠኝነት ፍላጎቶች እንዳሉ መናገር ይቻላል ከዩናይትድ እና ከሌሎችም ጭምር ነገር ግን በአሁኑ ጊዜም በጥያቄዎች በዋጋ መጠን ላይ ምንም የተለወጠ ነገርና ምንም የተወሰነ ነገር የለም ሲል ነው ፋብሪዚዮ ሮማኖ የተናገረው። 30፣ 40፣ 50 ሚሊዮን ብትሉ በዚህ ደረጃ ምንም የተወሰነ ነገር የለም። ፓላስ በዚህ የውድድር አመት በተጫዋቹ ላይ በጣም ያተኮረ ነው። እናም ደግሞ ተጫዋቹ በዚህ የውድድር ዘመን በክሪስታል ፓላስ ላይ ብቻ እንዳተኮረ ነው የሚታወቀው። ስለዚህም በአሁኑ ጊዜ ሁኔታው በጣም ጸጥ ያለ ነው። አድናቆቱ ከዩናይትድ እና ከሌሎች ክለቦችም የተለመደ ነው። ነገር ግን በድጋሚ በዚህ ደረጃ ስለጉዳዩ ታሪክ ለመፍጠር በጣም ገና ይመስለኛል ሲልም ጭምር ነው የተናገረው። የክሪስታል ፓላስ አቋምን ለመረዳት የሚያስቸግር አይደለም። በውድድር አመቱ አጋማሽ እንዲለቅ መፍቀድም ቡድናቸውን በእጅጉ ሊያዳክም ይችላል። አደም ዋርተንን ማስቀጠል ለጠንካራ የሊግ ፍላጎትም፣ እንዲሁ ደግሞ በአውሮፓ ውድድር ላይ በሚያደርጉት ጥረት ላይ ይረዳቸዋል ተብሎ ይታሰባል። በክረምቱ የዝውውር መስኮት የበለጠ ጊዜንና እቅድ ስላለም ሁሉንም ወገኖች የሚያረካ ስምምነት ለማድረግም የተሻለ አካባቢ ይሰጣቸዋል። ዩናይትድ በአማካይ ክፍል ውስጥ አዲስ ተጫዋቾችን በንቃት እየፈለገ ባለበት በዚህ ሰዓት አደም ዋርተን መሀል ሜዳውን መቆጣጠር የሚችልና ለእነሱ ደግሞ ወሳኝ ፈራሚ ሊሆን እንደሚችል እየተነገረ ነው። እናም ኮቢ ማይኖና ካርሎስ ካሴሜሩ ያሉ ተጫዋቾች በኦልትራፎርድ እርግጠኛ ያልሆነ የወደፊት እጣ ፈንታ ስላላቸው አደም ዋርተን የእነሱ ተተኪ ተደርጎ እንደሚመለከቱት ነው ዘገባዎች የሚያሳዩት። የአርሰናልን ጉዳዮች ደግሞ እንመልከት። ጋብሪኤል ማርቲኔሊን በተመለከተ አንድ ጉዳይን እናንሳም። አርቴታ ሁልጊዜም ከኔ ጋር ጥሩ ግንኙነት አለው ሲል ነው የሚናገረው ጋብሪኤል ማርቲኔሊ። ባለፈው የውድድር ዘመን ብዙም መጫወት ባልችልበትም ጊዜ ወደ ቢሮ ሄጄ እድል እንዲሰጠኝ አነጋግሬዋለው። እንደሚሰጠኝም ደግሞ አረጋግጦልኝ ነበር። ያገኘሁትን እድል በመጠቀሜ በጣም ደስተኛ ነኝ። ይህንን ክለብ በእውነት ወድጄ ሲልም ጭምር ነው ጋብሪኤል ማርቲኔሊ የተናገረው። በዚህ ውድድር ዓመትም የተሻለ እድሎችን እንደማገኝ ጭምር ተስፋ አደርጋለሁ ሲል ጭምር ነው ጋብሪኤል ማርቲኔሊ የተናገረው። ባለፉት ጥቂት ጊዜያት በተለይ ተቀይሮ እየገባ ጥሩ ለውጦችን ሲያደርግ እንደነበር የምናስታውሰው ጉዳይ ነውና ከዚህ በኋላም በአንዳንድ ጨዋታዎች ላይ በተለይ በቋሚነት ሊመለስ የሚችልበት ወይም በቋሚ አስተላለፉ ሊካተት የሚችልበት እድልም ሰፊ እንደሆነ የሚያሳዩ ሪፖርቶች በትልቁ እየወጡ ይገኛሉ። የማርቲን ኦዴጋርድ ጉዳት ለአንድ የአርሰናል ተጫዋች ትልቅ ተጽዕኖ ለመፍጠርም እድል ይከፍትለታል የሚል መረጃን እያጋሩ ይገኛሉ። አርሰናል አምበሉ ማርቲን ኦዴጋርድ በጉልበት ጉዳት ምክንያት ቢያንስ ለስድስት ሳምንታት ከሜዳ እንደሚርቅበት ከተረጋገጠ በኋላ አሁን ላይ እንግዲህ ሌሎች ተጫዋቾች በዚህ ቦታ ላይ ሊሰለፉ እንደሚችሉ ግምቶች እየወጡ ነው። ተጽዕኖ ፈጣሪ አማካኝ ከዌስትሀም ዩናይትድ ጋር በቅርቡ ባደረጉት ጨዋታ ላይና ድል ባደረጉበት ጨዋታ ላይ ነው በመጀመሪያው 45 ጉዳት ደርሶበት የወጣው አሁን ደግሞ አስቀንገ እስከቀጣዩ የዓለም አቀፍ እረፍት ጊዜ እስከቀጣዩ ኢንተርናሽናል ብሬክ ድረስም ላይ መለስ እንደሚችል ና በሁሉም ውድድሮች ቢያንስ ሰባት ወሳኝ ጨዋታዎች ሊያመልጡት እንደሚችሉ ነው የሚነገረው ቀዶ ጥገና የማያስፈልገው ይህ ጉዳት ኖርዌያዊው ከተለያዩ ቁልፍ እንግዲህ ግጥሚያዎች ውጭ ያደርገዋል ተብሎ ይታሰባል ጉዳት ከደረሰበት በኋላ በህመም ውስጥ የሚገኘው ማርቲን ኦዴጋርድም በፕሪምየር ሊግ ውስጥ ከፉልሃም ከክሪስታል ፓላስ ከበርንሌ ና ከሰንደርላንድ ጋር በሚደረጉ ጨዋታዎች ላይ አይሰለፍም። በጣም የሚያሳስበው የቻምፒየንስ ሊግ ጨዋታዎች ናቸው። ኦዴጋርድ በመታቸው ከአትሌቲኮ ማድሪድ ጋር የሚያደርገውን ጨዋታና ወደ ስላቪያ ፕራግም የሚያደርጉት ጉዞ ያመልጠዋል። ከብራይተን ጋር በሚደረገው የሊግ ዋንጫ ጨዋታ ላይ አይገኝም። እሱን ለመመለስ ደግሞ ቀደም ብሎ የታሰበው ጊዜ ህዳር 23 እንደሆነ ይነገራል። ከቶተንሃም ጋር በሚደረገውና ተጠባቂው የሰሜን ለንደን ደርቢ ጨዋታ ላይ ይመለሳል ተብሎ ነው የሚጠበቀው። ይህ ደግሞ ለማገገሚያ ጊዜው ከፍተኛ ጫናን ይጨምርበታል። እንግዲህ ይህኛው ተጫዋቻቸው አለመኖራቸው በተለይ በአርሰናል የፈጠራ ክህሎቱ ላይ በጣም ትልቁ ተጫዋች እንደሆነ ይነገራል፣ እና በክረምቱ ለፈረመው ኤብሪቼ ኢዜ ግን አሁን በቋሚ አስተላለፉ ውስጥ ቦታውን በደንብ ለማጠናከር ትልቅ እድል ይከፍትለታል ተብሎ ነው በርካቶች የሚያምኑት። በዚህ ውድድር ዓመት የክለቡን አስር ቁጥር ማሊያን የተረከበው ኤብሪቼ ኢዜ በአጥቂ አማካኝነት ሚና ለኦዴጋርድ ተፈጥሯዊ ተተኪ ሊሆን ይችላል ተብሎ ይታመናል። በግራ መስመር ላይም መስራት የሚችለው ኤጄ ኤዜ እንግዲህ ከመጣ ጀምሮ ግሩም እንግዲህ ብቃቱን እያሳየ ነው። ብልህነቱንም በማሳየት ፍንጮችን ለአርሰናሎች ሰጥቷል። ነገር ግን በተደጋጋሚ ደግሞ ተቀይሮ ሲገባ እየተመለከተው ነው። ኖርዌያዊው እንግዲህ ለተራዘመ ጊዜ ከሜዳ ውጭ በመሆኑ የቀድሞ ክሪስታል ፓላስ ተጫዋች አሁን ላይ ራሱን በደንብ የሚያሳይበት ጊዜን እንዳገኘ ነው በርካቶች ግምቶቻቸውን እየሰጡ የሚገኙት ቸልሲን የተመለከቱ መረጃዎችን እናንሳም። ቸልሲ በክረምቱ ለኬናን ይልዲዝ ዝውውር ያቀረቡት የ67 ሚሊየን ዩሮ ጥያቄ ውድቅ ቢሆንም አሁንም ተስፋ አልቆረጡም ሲል ጋዜጣ ዴሎ ስፖርት መረጃውን እያጋራ ይገኛል። ሳንዳይች የኖቲንግሃም ፎረስቱን አሰልጣኝ አንጌ ፖስት ኮግሉን ተክቶታል ተብሎ ቢወራም፣ ወይም ደግሞ ኖቲንግሃም ፎረስቶች አሰልጣኛቸውን በዚህ በቅርብ ቀናት ውስጥ ይቀይራሉ አንጌ ፖስት ኮግሉን ከዛም ሳንዳይችን በቋሚ አሰልጣኝነት ይተካዋል ተብሎ ቢጠበቅም፣ ነገር ግን ቼልሲዎች ለፊታችን ቅዳሜ ለሚደረገውና ከኖቲንግሃም ፎረስት ጋር ላለባቸው ጨዋታ ግን አሰልጣኝ ኤንዞ ማሬስካ የአንጌ ፖስት ኮግሉ ታክቲክ ላይ ነው ዝግጅት እያደረጉ እንዳለ እየተገለጸ የሚገኘው አንጌ ፖስት ኮግሉም ጨዋታውን ይመረዋል በሚልም ጭምር እንግዲህ ለዚህ ጨዋታ የፖስት ኮግሉን ታክቲኮች ላይ ልምምዶችን እያደረጉባቸው እንደሆነ ጭምር ነው መረጃዎች የሚያሳዩት አንግ የፖስት ኮግሉ ኖቲንግሃም ፎረስትን ከተረከበ በኋላ ጥሩ የሚባል ጊዜን እያሳለፈ አይገኝም። በዚህ ምክንያት የመሰናበት እጣ ፈንታ በቅርቡ ሊገጥመው እንደሚችል ነው መረጃዎች የሚያሳዩት። እንደ ካይሴዶ ላሉ ምርጥ ተጫዋቾች ብዙ ክለቦች ሁልጊዜ ትኩረት ይሰጣሉ። ነገር ግን ካይሴዶ በቼልሲ ደስተኛ እንደሆነ ይነገራል። ወኪሉ የቀየረው የዝውር ነገር የለም። ቼልሲ ገንዘብ ጭማሪ ሊያደርጉለት ይፈልጋሉ። ነገር ግን አሁን ላይ ከፍተኛ ደሞዝና ረጅም ኮንትራት ስለሰጡት ለጭማሪ አይቸኩሉም ተብሎ እንደሚጠበቅ ነው መረጃዎች የወጡት። የዝውውር ዜናዎች እንደሚያሳዩት ከሆነም ቸልሲና ሊቨርፑል 50 ሚሊዮን የሚገመተውን የክንፍ አጥቂ ለማስፈረም ዝግጁ ናቸው። ማሊክ ፎፋና በአውሮፓ ውስጥ በጣም ተስፋ ከሚጣልባቸው ወጣት የአጥቂ መካከሎች አንደኛው ነው። ሊዮንም ያለውን ብቃት በደንብ አሳይተዋል። በፍሬንች ሊግ ውስጥም በጣም ከሚያስደስቱ አዳዲስ ተሰጥኦዎች መካከል አንደኛው ተደርጎ የሚወሰደው ቤልጂያማዊው የክንፍ አጥቂም የበርካታ ታላላቅ የአውሮፓ ክለቦችንም ትኩረት እንደሳበ ይነገርለታል። ፍላጎቱ እየጨመረ በመምጣቱና የዝውውር እድልም ደግሞ በመኖሩ ምክንያት የ2026 የክረምቱ ለወጣቱ ተጫዋችም ወሳኝ ወቅት ሊሆን እንደሚችል እየተነገረ ነው። ወጣቱ ተጫዋች በዚያው ውድድር ዘመን ባደረጋቸው ዘጠኝ ጨዋታዎችም ሁለት ጎሮችንና አንድ ለጎል የሆነ ኳስም አመቻይቶ ማቀበል መቻሉ የሚታወስ ጉዳይ ነው። የሱ የማያቋርጥ እድገት ሳይስተዋል አልቀርም። ከኤጀንቶች ኢንዱስትሪ ጋር ቅርበት ያላቸው ምንጮችም ለከቼንድ ኦፍ ሳይድ እንዳስታወቁት ቸልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቶትናም ሆትስፐርስ እና ኢንተር ሚላን ሁሉም እድገቱን እየተከታተሉት ነው። ሰፊ አድናቆት ቢኖሮም፣ ቸልሲም ሆነ ሊቨርፑል በአሁኑ ጊዜ ፎፋናን ዋና ቅድሚያ የሚሰጡት አላማ አድርገው አይመለከቱትም። በስታንፈርድ ብሪጅ እንደ ሞርጋን ሮጀርስ እና ኬናን የልዲዝ ያሉ ተጫዋቾች ናቸው በዝውውር ውስጥ መጀመሪያ ደረጃ ላይ የተቀመጡት። የሊቨርፑል ቡድን ደግሞ እንደ ሚካኤል ኦሊሴና አንቷን ሴሜኒዮን በቅድሚያነት ይመርጣል ተብሎ ይታሰባል። ቢሆንም ግን ማሊክ ፎፋና በሁለቱም ክለቦች ፍላጎት ውስጥ ግን በጥብቅ ይገኛል። ሌሎች ዝውሮች እውን መሆን ካልቻሉ በግንባር ቀደምትነት ኢላማ ሊሆን ይችላል። ሊዮን ለዋጋው ለተጫዋቹ 50 ሚሊየን ፓውንድ ዋጋ እንዳስቀመጠበት ይነገራል። ባለፈው የክረምት የተጫዋቾች የዝውር መስኮትም የነበረው ፍላጎት ጠንካራ ሲሆን፣ ፉልሃምና ኤቨርተን ወደ 45 ሚሊዮን ዩሮ የሚጠጋ ዋጋም አቅርበው እንደነበር ይናገራል። ሆኖም ግን ማሊክ ፎፋና በፈረንሳይ ውስጥ እድገቱን ለመቀጠልና በዋና ቡድን ውስጥም ያለውን ቦታ አደጋ ላይ ላለመጣል በማሰብ እነዚህን ጥያቄዎች ውድቅ አድርገዋል። ከባየር ሚኒክ ጋር የቃል ስምምነት ላይ ከተደረሰ በኋላ ወደ ባየር ሚኒክ ሊያደርግ የነበረው ዝውውር በአንድ ወቅት ተቃርቦ ነበር። ነገር ግን ስምምነቱ ከመጠናቀቁ በፊት ተሰርዟል። ይህ በእንዲህ እንዳለ ሊቨርፑል በክረምቱ ወቅትም ከፎፋና ተወካዮች ጋር መሰረታዊ ግንኙነትን አድርገዋል። ነገር ግን ውይይቶች ከመጀመሪያው ምዕራፍ አልፎ አልሄዱም። ማንቸስተር ዩናይትድም ዘግይቶ ዝውውር ለማድረግ ሞክሮ የነበረ ቢሆንም በጊዜው ምክንያት ግን ውድቅ ተደርጎበታል። ቶትናም እና ኢንተር ሚላን ደግሞ መደበኛ ጥያቄዎችን ሳያቀርቡ ሁኔታውን መከታተል የቀጠሉ ክለቦች ናቸው። ሊዮን ለአሁኑ ጊዜ እንግዲህ ሁኔታውን እየተመለከተ ተረጋግቶ እንደሚገኝም ጭምር መረጃዎች ያሳያሉ። ክንፍ አጥቂው የረጅም ጊዜ ኮንትራት ያለውና በእቅዳቸው ውስጥም ጥሩ ተጫዋች እንደሆነ ይነገራል። በአስቸኳይ የመሸጥ ጫናም ውስጥ አይገቡም። ሆኖም ግን ክለቡም ሆነ የፎፋና ተወካዮች እየጨመረ የመጣውን ዝናውን ዝውውሩን እንዳይቀይርም ሊያደርገው እንደሚችል ጭምር ነው የተገለጸው። በዚሁ ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳላቸው። አርነ ስሎት የሚመራው ሊቨርፑል በመከላከሉ ክፍል ውስጥም እየጨመረ የመጣውን ችግር እየተቋቋመ በመሆኑ ከሚጠበቀው ጊዜ ቀደም ብሎ ወደ ዝውውር ገበያ ለመመለስም ሊገደድ ይችላል። ምክንያቱም የተከላካይ ስፍራ ተጫዋች እጥረት እንዳለባቸው የሚታወቅ ነው። ፍሎሪያን ቬርትስ እና አሌክዛንደር ኢሳክ የመጡበት ሪከርድ የሆነ የክረምት ተጫዋቾች የዝውውር መስኮት ዋጋን ቢያሳልፉም ሊቨርፑሎች በዚህ የውድድር ዓመት ግን የተከላካይ ቦታቸው ላይ መረጋጋት ለማግኘት ተቸግረዋል። የቡርኑ የኋላ ክፍል ዋነኛ የድክመት ነጥብ ሆኖ የቆየ ሲሆን በግል ስህተቶችና እንዲሁ ደግሞ በጥልቀት እጦትም ምክንያት ከባድ ጉድለቶች ታይተውበታል። ኢብራሂማ ኮናቴ ያልተረጋጋ ብቃትን ነው እያሳየ የሚገኘው። በሚቀጥለው ክረምት ደግሞ በተለይ በነፃ ዝውውር ወደ ሪያል ማድሪድ ሊሄድ ይችላል እየተባለ እንደሆነም ይታወቃል። ይህ በእንዲህ እንዳለ ደግሞ ወጣቱ ተከላካይ የነበረው ጂኦቫኒ ሊዮንም የውድድር አመቱን ሙሉ ከሜዳ የሚያስቀረውን ከባድ ጉዳት ኤስየንለ ጉዳት ደርሶበታል። ይህም ደግሞ ለቨርጂል ቫንዳይክ እና ለኢብራሂማ ኮናቴም አስተማማኝ ምትክ ሆኖ ጆ ጎሜዝ ብቻ እንዲቀርም አድርጎታል። ሊቨርፑል አሁን ካለው ሁኔታ አንጻር የመከላከል ቀውስ ውስጥ የራቀው በአንድ ጉዳት ጉዳት ብቻ ነው። ይህም ደግሞ አርነ ስሎት የክለቡን ቅጥር ቡድንን በጥር ወር በዛ ቦታ ላይ ተጫዋቾችን እንዲያስፈርሙለት የሚያደርግ እቅድ እንዲያፋጥኑለትም አስገድዷቸዋል እየተባለ ነው የሚገኘው። ስለዚህ በጥር የተከላካይ ስፍራ ተጫዋች ለማስፈረም ገበያ ላይ እንደሚወጡ ምንም ጥያቄ የሌለው ጉዳይ ነው። እንደ ዘገባዎች ከሆነ ሊቨርፑል ማርክ ጉሂን የማስፈረም እምነታቸውን እንዲያዙ ቢቀጥሉም እሱን ማጣት ግን እሱን ማምጣት ካልቻሉ ለአዲስ ተከላካይም ፍላጎታቸውን እያሰፉ ነው። ክለቡ እየተመለከታቸው ካሉ ተከላካዮች መካከል የባየርን ሙኒኩ ፈረንሳዊ ተከላካይ ዳዮት ኡፓሜካኖ አንደኛው ነው። ይህ ተጫዋች በሚቀጥለው ክረምትም በነፃ ዝውውር ሊገኝ የሚችል ሌላ ከፍተኛ ተከላካይ ሲሆን፣ ሊቨርፑል ተጫዋቹን በቅርበት ከሚከታተሉ ክለቦች አንደኛው ነው። እንደ ዘገባው ከሆነም ዓለም አቀፍ ደረጃውን የጠበቀ ተብሎ የተጠራው ተከላካይም በዝውውር ውስጥ በሚገኝ ሲሆን የክለቡም ቅጠር ቡድን ደግሞ ከዚህ ቀደም የተመለከተው ሰው እንደሆነ ይነገራል። እንደ መረጃ ምንጮች ዘገባ ከሆነም ዳዮት ኡፓሜካኖ በሊቨርፑል ዝርዝር ውስጥ የሚገኛል። በሚቀጥለው ክረምትም በነፃ ዝውውር የሚገኝ በመሆኑ በእርግጠኝነት ይማርካቸዋል። የቅጠር ቡድናቸውም ከዚህ በፊት ተመልክቶታል ተብሎ ነው የሚጠበቀው። የኖቲንግሃም ፎረስቱ ተከላካይ ሙሪሎ እና ደግሞ የኒውካስል ዩናይትድ ሆላንዳዊ ተከላካይ ሴቨን ቦትማንም ከዝውውር መስኮቶቹ በፊት በሊቨርፑል ፍላጎት ውስጥ ያሉ ተጫዋቾች እንደሆኑ ይነገራል። እንደ ዘገባው ከሆነ ሙሪሎ በሊቨርፑሎች ዘንድም ከፍተኛ ፍላጎት ያለው ተጫዋች ነው። ተጫዋቹ ቸልሲም ፍላጎት አሳይቶበታል። ፎረስት በተጫዋቻቸው ላይም እየጨመረ ያለውን ፍላጎት ያውቃል። እናም ደግሞ በዚህ የውድድር ዘመን ባሳዩት ደካማ ብቃት ምክንያትም ተጫዋቹ ክለቡን ለቆ ለመሄድም ሊፈልግ ይችላል ተብሎ ነው የሚጠበቀው። አንጌ ፖስት ኮግሉ ባለፈው ወር የኖቲንግሃም ፎረስት አሰልጣኝነቱን ቢረከብም አሁን ግን ከስራ የመባረር እድል ተጋርጦበታል። በሲቲ ግራውንድም በሁሉም ውድድሮች ባደረጋቸው ሰባት ጨዋታዎች መካከል ሁለት አቻ ውጤቶችንና አምስት ሽንፈትን ብቻ ያስመዘገበ ሲሆን እስካሁን ምንም አይነት ጨዋታን ማሸነፍ አልቻለም። ፖስት ኮግሉ ከቶተንሃምም በውድድር ዓመቱ መጨረሻ ከተሰናበተ በኋላ በ2025 ለሁለተኛ ጊዜም ከስራ ሊባረር ይችላል የሚለው ግምትም እየተሰፋ ነው። የኖቲንግሃም ፎረስት ባለስልጣናት ሁኔታውን እየተከታተሉ ሲሆን በዚህ መሀልም ተተኪ ሊሆናቸው የሚችለውን ተመራጭም ሰው ለይተው አውቀባል የሚሉ መረጃዎች ናቸው ወጡት እንደ ሚኪ ብራውን መረጃ በፉትቦል ኢንሳይደር በኩል እንደወጣው ከሆነ ኖቲንግሃም ፎረስት አንጌ ፖስት ኮግሉን ከአሰልጣኝነት ቦታውም ከተነሳ ሾን ዳይችን ተተኪ እንዲሆን ወስኖ አስቀምጦታል ተብሎ ነው መረጃዎች እየወጡ የሚገኙት ኖቲንግሃም ፎረስት በአሁኑ ጊዜ አስቸጋሪ ሁኔታ ውስጥ ነው የሚገኘው። ባለፈው የውድድር ዓመትም ጥሩ ጊዜን አሳልፈዋል። በእውነትም ጥሩ ስራዎችን ሰርተዋል። ነገር ግን ጥሩ አልነበሩም። ሁሉንም አቅማቸውን አሳልፈውም ይጫወቱ ነበር። እናም ለመሰናበትም በጣም ቅርብ እንደሆነ ነው መረጃዎች እየወጣ እንደሚገኝ ዘገባዎችም እየወጡ የሚገኙት አሁን ላይ ግን ወደ ውድቀቱ አምርተዋል። ኖቲንግሃም ፎረስቶች ኑኖ ኤስፕሬንቶ ሳንቶና ባለቤቱ እንግዲህ መጣላታቸውና አሰልጣኙ መሰናበቱን አንጌ ፖስት ኮግሉ እንዲመጣ አድርጎታል። እሱ ደግሞ መፍትሄዎችን ቶሎ ያመጣል ተብሎ ቢታሰብም ነገር ግን መሆን አልቻለም። በቶትንሃምም የነበሩትን ችግሮች በኖቲንግሃም ፎረስትም እየታዩበት እንዳለ ነው መረጃዎች የሚያሳዩት። ስለዚህ ሌላ ለውጥ የሚያደርጉ ከሆነ ሾን ዳይች ለስራው ግንባር ቀደም ኢላማ ይሆናል ተብሎ ይጠበቃል። ትርጉም የሚሰጥ ነገር ነው። ክለቡን እንግዲህ ያውቀዋል፣ የአካባቢው ሰው ነው። እናም ደግሞ የጎደላቸውን መረጋጋትም ያመጣላችኋል እናም ፍጹም ተስማሚ ይሆናል ተብሎ ነው የሚጠበቀው፣ ከፖስት ኮግሉ ይልቅና እሱን ቢያመጡ ትክክለኛ ውሳኔ ይሆናል ተብሎ የሚጠበቃል። ለጊዜው አንጌ ፖስት ኮግሉ በኃላፊነት ላይ የሚቆይ ይመስላል። ነገር ግን የኖቲንግሃም ፎረስት ብቃት ካልተሻሻለ ቶሎ ብሎ ከስራው ሊባረር የሚችልበት እድል ሰፊ እንደሆነ ነው መረጃዎች የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለ ተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከእኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።